አርሰናል ትናንትና እጅግ ድራማዊ በሆነ ጨዋታ ካሸነፈ በኋላ በርካታ የእግር ኳስ ተንታኞች የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል የመብላቱ ዕድል ሰፊ ነው ሲሉ እየተናገሩ ይገኛሉ። በሌላ በኩል የማንቸስተር ዩናይትድ የቀድሞ ተጫዋች ዋይን ሩኒ ስለ ማንቸስተር እጅግ በንዴትና ተበሳጭቶ ዛሬ ንግግር አድርጓል። አሰልጣኝ ሩበን አሞሪምና ለማንቸስተር ዩናይትድ አመራሮች እንደዚሁም ለማንቸስተር ዩናይትድ ተጫዋቾች ከፍተኛ የተባለ መልእክት ነው ዋይን ሩኒ ያስተላለፈው። እንግዲህ ከአርሰናል አርሰናል ጨዋታ ጀምረን ዋይን ሩኒ ምን አለ ወደሚለው እንሄድና የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንትና ተደርገው እንግዲህ አብዛኞቹ ሲጠናቀቁ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ምን ይመስላል በቀጣይስ እነማን ከነማን ጋር ይገናኛሉ የሚለውን ወደ እናንተ የማደርስ ነው የሚሆነው ይህ ሁለተኛው ቻናል እንግዲህ የሁሉንም ቡድን መረጃ ወደ እናንተ የሚያደርስ ነው በአጭር ጊዜ ተወዳጅነትን አትርፏል ያኛው ቻናሌ እንደምታውቁት ከሀያ በላይ ከሀያ ሺህ በላይ ተከታዮች አፍርቷል ይህም በቅርቡ ወደዛ እንደሚጠጋ እርግጠኛ ነኝ ከእናንተ የሚጠበቅ ጠብቀው ሰብስክራይብ አድርጉና የምትወዱትን ቡድን የቼልሲን፣ የማንቸስተር ዩናይትድን፣ የአርሰናልን፣ የሊቨርፑል፣ የማንቸስተር ሲቲን የሁሉንም ቡድኖች መረጃ በፍጥነት ማዳመጥ መረጃዎችን ትችላላችሁ ማለት ነው። በቀጥታ ወደ መረጃዎቹም ልውሰዳችሁ። እንግዲህ ትላንትና ምሽት እጅግ ጣፋጭ የሆነ ድልን አርሰናሎች ማሳካት ችለዋል። ጨዋታው በጣም እንደ እግር ኳስ ተመልካች የሚያዝናና ዘጠና ደቂቃ ሙሉ አይናችሁን ሳትከድኑ እንድታዩት የሚያደርግ በፍጥጫ የተሞላ ጨዋታ ነበረ። ከመጀመሪያዋ ደቂቃ ጀምሮ እስከ ዘጠና ስድስተኛዋ ደቂቃ ድረስ ጨዋታው በከፍተኛ ግለት ሲካሄድ ነበረ። መድፈኞቹ ትላንትና አሰልጣኝ ሚኬል አርቴታ አስደናቂ አሰላለፍ ነው ይዘው የገቡት። አሰልጣኝ ሚኬል አርቴታ ትላንትና ይዘው ከገቡት አሰላለፍ የሚተቹበት ብቸኛው የማስኬራ መግባትና የሳሊባ ቤንች ላይ መሆን ነው፣ በመጀመሪያው አጋማሽ። ነገር ግን እሳቸው እንደተናገሩት ከሆነ ሳሊባ ከጉዳት ስለመጣና የኒውካስል ተጫዋቾች እንደምታውቁት ጉልበትን ስለሚጠቀሙ ሳሊባ ገና በደንብ ሳያገግም ሌላ ጉዳት ከሚደርስበት በሚል ነው ሲሉ እንግዲህ ተናግረዋል። ታዲያ ይህ ክርስቲያን ሞስኬራ በሰራው ስህተት ነው ኮርና አግኝተው ኒውካስሎች በአዲሱ አጥቂያቸው ኒክ ዎልተሜደ አማካኝነት ወደ ግብ ቀይረው አርሰናልን መምራት የቻሉት ማለት ነው። በጨዋታው ላይ በነገራችን ላይ የዳኛው ፍርድ በጣም አወዛጋቢ ነበረ በአርሰናል

ኒውካስትሉ ግብ ጠባቂ በ17ኛው ደቂቃ ሲጠለፍ ፔናልቲውን የሻሩበት መንገድ እንደዚሁም ደግሞ ኒውካስትሉ ዩናይትዶችም ከረፍት በኋላ ጋብሪኤል ማጋሌሽ በእጁ ነክቶ የተሻረበት መንገድ በጣም ብዙ አጨቃጫቂ ውሳኔዎች ነበሩ። በመጀመሪያው አጋማሽ በተለይ አርሰናልን በደንብ ተጭነው ነበረ። አርሰናል ላይ ብዙ ፋውሎች ሲሰሩ ካርድም ለመስጠት ሲቸገሩ ተመልክተናል። ሰከንዳፍ ላይ ደግሞ ኒውካስትልንም ሲበድሉ ነበር። ዳኛው እንግዲህ የመጀመሪያ አጋማሹን የአርሰናልን ስህተት በሁለተኛው አጋማሽ ለማካካ ሲሆን ምን ለማድረግ ይሁን ትላንት ትናንትና ጨዋታውን እንግዲህ በስነ ስርዓት መርተውታል ብዬ ለመናገር ይከብደኛል። ብቻ በአጠቃላይ አርሰናል በተለይ አሰልጣኝ ሚኬል አርቴታ ቅያሬዎቹ በጣም ከማንቸስተር ሲቲ ጨዋታ ተምሮ እንደመጣ የታየበት የበሰለ ቅያሬ የበሰለ ውሳኔ መወሰኑ የታየበት ሲሆን አሰልጣኝ ሚኬል አርቴታ እንግዲህ አስደናቂ ነገር በማድረግ ቡድናቸው ከአንድ ለባዶ መመራት እንደነ ሚኬል ሜሪኖ እንደ ማርቲኔሊ ኦዴጋርድ ያሉ ተጫዋቾች ወደ ሜዳ ሲገቡ ቡድኑ በሙሉ ተቀይሮ አስደናቂ እድሎችን በመፍጠር ሚኬል ሜሪኖ ያቻነተዋን ግብ በ84ኛው ደቂቃ በግንባሩ አስቆጠረ። በነገራችን ላይ ሚኬል ሜሪኖ ለአርሰናል በጣም ብዙ ውለታ ነው የዋለው። ብዙ ጊዜ ያው አንዳንድ ጊዜ መሀል ሜዳ ላይ ገብቶ ሲጫወት ይተቻል። ተጫዋቹ በጣም ፈጣን የሆኑ ጨዋታዎች ላይ ፍጥነት ስለሚጎለው ይተቻል። ነገር ግን ወደ አጥቂ ይበልጥ ወደ ኦፌንሲቭ ወደፊት ሄዶ ሲጫወት ውጤታ መሆኑ ተመልክተነዋል። አርሰናልን ከብዙ ሽንፈቶች አምና እንደታደገ እናስታውሳለን። ዘንድሮም እንግዲህ ትላንትና በጣም ውጤት ቀያሪዋን ግብ በአስደናቂ ሁኔታ ወደ ኋላ በጭንቅላቱ የኒውካስትሉ ግብ ጠባቂ ምንም ማድረግ በማይችልበት ሁኔታ ነው ማስቆጠር የቻለው። ታዲያ አርሰናሎች ከዛ በኋላ በጣም ተነቃክተው በመጨረሻ ደቂቃ ኦዴጋርድ ያገኛትን ኮርና እንግዲህ በግሩም ሁኔታ ሲያሻማ ልማደኛው ጋብርኤል ማጋሌሽ በአስደናቂ ሁኔታ ካስቆጠረ በኋላ መድፈኞቹ ድል ማድረግ ችለዋል። ሙሉ ሶስት ነጥቧን ይዘው ሲወጡ ከሊቨርፑል ጋር ያላቸውን ነጥብ ልዩነትም ወደ ሁለት ማጥበብ ችለዋል ማለት ነው። ወደ እንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ እና ሌሎች ጨዋታዎች ከመምጣቱ በፊት ዋይን ሩኒ ዛሬ ስለ ማንችስተር ዩናይትድ በጣም በብስጭት አንድ ንግግር አድርጓል። ምንድን ነው ያለው ካላችሁኝ፣ የቀያይ ሰይጣኖቹ የቀድሞ አምበል ዋይን ሩኒ እንግዲህ ማንቸስተር ዩናይትድ እያሳየ በሚገኘው ነገር እጅግ እንዳዘነ አስተያየቱን ሰጥቷል። እኔ ይህንን ማንቸስተር ዩናይትድ አላውቀውም፣ ይሄ ማንቸስተር ዩናይትድ እግር ኳስ ክለብ እንኳን አይደለም ሲል ተናግሯል። አሁን ያለውን ክለብ አላውቀውም ያለው ዋይን ሩኒ ከተጫዋቾቹ ምንም አይነት ፍልሚያና የማሸነፍ ፍላጎት አላይባቸውም ሲል ገልጿል። ችሎታ ያለው ተጫዋች አላይም፣ በጨዋታ ቀያሪ ተጫዋቾች የሉም፣ ተነስቼ እንድደሰት የሚያደርገኝ ምንም ነገር የለም ሲል ዋይነሩኒ ተናግሯል። ማሊያውን መልበስ የማይገባቸውን ተጫዋቾች ሳይ እታመማለሁ ሲል ዋይነሩኒ ተናግሯል ማለት ነው። ቡድኑ ስመለከትና ማሊያውን መልበስ የማይገባቸውን ተጫዋቾች ሳይ እታመማለሁ። ለክለቡ 13 አመታት ተጫዋች ያለው ግድም ይሰጠኛል። እየተፈጠረ ያለው ነገር ተቀባይነት የለውም ብሏል። የክለቡ ባለቤት ግልጽ መልእክት ለተጫዋቾችም ላሰልጣኙም ማስቀመጥና ግልጽ አቅጣጫ መስጠት አለባቸው። ምክንያቱም እዚህ ቁጭ ብለን ዩናይትድ እስኪፈርስኮ እየጠበቅን ነው ሲል እንግዲህ ዋይን ሩኒ ተናግሯል ማለት ነው። በነገራችን ላይ ማንቸስተር ዩናይትድ ሩበና ሞሪምን ለማሰናበት የሚያስብ ከሆነ የቀድሞው የባርሴሎና አሰልጣኝ ዣቪ ሄርናንዴዝ፣ እንደዚሁም የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሪ ሳውዝጌትን ጨምሮ የክሪስታል ፓላሱ አሰልጣኝ ግላስነርን እንግዲህ በስም ዝርዝር ውስጥ እንደተያዙ ተሰምቷል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ግን የማንቸስተር ዩናይትድ አመራሮች አሰልጣኝ ሩበና ሞሪም ቢያንስ ይህንን አመት በዚሁ በማንቸስተር ዩናይትድ አሰልጣኝነታቸው እንዲቆዩ እንደሚፈልጉ ተሰምቷል። ሩበና ሞሪምን ለመመዘን ቢያንስ አንድ አመት የውድድር ሙሉ አመትን ልንሰጠው ይገባል በሚል እምነት እንዳላቸውና ያንን ሊሰጡት እንዳሰቡ ተሰምቷል። ስለዚህ በዚህ አመት ሩበን አሞሪም የመባረሩ ነገር አጠራጣሪ ነው ማለት ነው። እንግዲህ በዚህኛው ሳምንት የእንግሊዝ ፕሪምየር ሊግ ስድስተኛ ሳምንት ጨዋታ ያልተሸነፈ ቡድን የለም ማለት እንችላለን። ሊቨርፑል ተሸንፏል በክሪስታል ፓላስ፣ ቶትናማቸው ወጥተዋል ከወልቭስ ጋር፣ ቼልሲ በብራይተን ተሸንፏል፣ ማንቸስተር ዩናይትድ በብሬንፎርድ ተሸንፏል። ማንችስተር ሲቲ አምስት ለአንድ በርንሌን ሲያሸንፍ አርሰናል ደግሞ ትላንትና ኒውካስትልን ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል። ታዲያ የእንግሊዝ ፕሪምየር ሊግ አንደኛ ሊቨርፑል በ15 ነጥቦች እየመራ ይገኛል። በነገራችን ላይ ቀጣይ ሳምንት ሊቨርፑል አንድ ሰዓት ተኩል ላይ ቅዳሜ ከቼልሲ ጋር በስታንፎርድ ብሪጅ ነው ጨዋታውን የሚያደርገው። ይህ ጨዋታም ለሊቨርፑል ጠንካራ ጨዋታ ይሆንበታል ተብሎ ይጠበቃል። ሊቨርፑል በዚህ ጨዋታ ነጥብ የሚጥል ከሆነ፣ አርሰናል ደግሞ ቀጣይ ሳምንት ከዌስትሃም ጋር ነው ጨዋታው ማሸነፍ የሚችል ከሆነ የፕሪሚየር ሊጉን መሪነት ከሊቨርፑል ይረከባል ማለት ነው። አርሰናል ሁለተኛ ደረጃ ላይ በ13 ነጥብ ይገኛል። መድፈኞቹ ቀጣይ ሳምንት 11 ሰዓት ላይ ቅዳሜ በሜዳቸው ኤምሬትስ ዌስትሃም ዩናይትድን ይገጥማሉ ማለት ነው። ዘንድሮ ምንም አይነት ሽንፈት ተመልከተ ያልገጠመው ክሪስታል ፓላስ ሶስተኛ ደረጃ ላይ ሲገኝ ቶትናም ሆትስፐር ደግሞ አራተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ10 ነጥብ ሰባተኛ ደረጃ ሲገኝ ቼልሲ በ8 ነጥብ ስምንተኛ ደረጃ ላይ ነው የሚገኘው። ማንቸስተር ዩናይትድ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል። ታዲያ ማንቸስተር ዩናይትድ 14ተኛ ደረጃ ላይ ነው የሚገኘው። ውድ አድማጅ ተመልካቾች ወራጅ ቀጠና ላይ 18ኛ በርንሌይ፣ ዛሬ ደግሞ ጨዋታ ያለው ዌስትሃም ዩናይትድ 19ኛ፣ ወልቭስ 20ኛ ደረጃ ላይ ተቀምጠዋል ማለት ነው። እንግዲህ የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህ እነዚህን ይመስሉ ነበር። ዛሬ ዌስትሃም ከኤቨርተን ምሽት ላይ የሚያደርጉት ጨዋታ ይኖራል ማለት ነው። በሳምንቱ አጋማሽ ሮብና ማክሰኞ አርሰናል ከኦሎምፒያኮስ ጋር የአውሮፓ ሻምፒዮንስ ሊግ ጨዋታውን ማክሰኞ ሮብለት በሜዳው ኤምሬትስ የሚያደርግ ይሆናል። ማክሰኞ ደግሞ ሊቨርፑል ከሜዳው ውጪ ሊቨርፑል የቱርኩን ክለብ ጋላታ ሳራይን ይገጥማል። በነገራችን ላይ ቸልሲም ቤኔፊካን በሜዳው ያስተናግዳል። ሮብ ዕለት ደግሞ አርሰናል ከኦሎምፒያኮስ በኤምሬት የሚያደርጉት ጨዋታ አለ። እሮብ ባርሴሎና ከፓሪስ ሰን ዠርሜን የሚያደርጉት ጨዋታም በከፍተኛ ጉጉት የሚጠበቅ ነው። ማንቸስተር ሲቲም ከሜዳ ውጪ ተጉዞ ሞናኮን የሚገጥም ይሆናል ማለት ነው። ውድ አድማጭ ተመልካቾች፣ የለቱ ወሳኝ ስፖርት የጥንክሮች እነዚህ ናቸው። ይኛው ቻናል የሁሉንም ስፖርት ክለቦች መረጃ በፍጥነት ወደናንተ የሚያደርስ ቻናል ነው። ባጭር ጊዜ ተወዳጅነትን አትርፈዋል። አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን እንደዚህ ያማሩ መረጃዎችን በየለቱ በፍጥነት ማግኘት ትችላላችሁ ሀገር ውስጥ ባህሩ ናችሁ። የዚህ ቻናል ቤተሰብ የሆናችሁና ሁልጊዜ አብራችሁኝ በመሆን የምታበረታቱኝን ከልብ ከልብ እያመሰገንኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።